አፍንጮ በር አፍንጮ በር፣ ሰላም ሰላም! ውድ የዩቲዩብ ሰብስክራይበሮች እንዴት ናችሁልኝ? ማን ነው? ዛሬ አፍንጮ በር ነው ያለሁት። አፍንጮ በር አፍንጮ በር ፓርኩ እየተሰራ ነው ያለው በሚገርም ሁኔታ ገና በእርግጥ አላለቀም። ብዙ ስራዎች እየተሰሩ ነው ያሉት፣ ግን እየተሰራ ያለው ስራ በሚገርም የሚገርም ስራ ነው እየተሰራ ያለው። በዚህ በኩል ከግራ በኩል በዛ ጋር ተሻግሮ ናይጄሪያ ኤምባሲ አለ። እዛ ጋር እንደምታዩት ምናልባት የሚታያችው ከሆነ ኮሪያ ኤምባሲ አለ። እዛ ጋር የኮሪያ ባንዲራ ይንለበለባል። እዛ ከድልድዩ ባሻገር ደግሞ በሚገርም ሁኔታ እየተሰራ ነው ያለው። ሲጠናቀቅ በጣም አስገራሚና ያማረ ወርክ ከሚሆኑት መካከል እርግጠኛ ነኝ። ገና ሳያልቅ እንደዚህ የሚያምር ሆኖ ሲያልቅ ደግሞ ምን ያህል ሊያምር እንደሚችል በጣም እርግጠኛ ነኝ። በጣም በስራ ቢዚ ሆነው ነው ያሉት። እዚህ አካባቢ ፓርኩን በመስራት እና ያ እዚህ አፍንጮ በር አካባቢ በእርግጠኝነት አሪፍ የመዝናኛ አማራጭ ይሆናል። ወይም ደግሞ ቆንጆ በታው ነው እየተሰራ ያለው ያምራል። ሰላም ነው። አባ ይሄ ምንድን ነው? ይሄ ምንድን ነው እ የምን ሀውልት ነው? የኢትዮጵያውያን? ይሄ ነው እንዴ? እኔኮ ኤምባሲ ነገር መስሎኛል። እዛ ጋ ናይጄሪያ ኤምባሲ ስላለ እና መግባት አይቻለም እ መጎብኘት አይቻለም ም ለጊዜ ሆነው የተዘጋው አመሰግናለሁ። ስለዚህ ይሄ ቦታ ማለት ወደ ኮሪያ የዘመቱ ኢትዮጵያውያን ለእነሱ መታሰቢያ የተሰራ ሀውልት ነው ማለት ነው። አሁን ለጊዜው ዝግ ነው መግቢያ ታችን በዛ ጋር ተሻግሮ ግን እንትን ነው። በእርግጥኛ ነው እሱን አይቼዋለሁ። የናይጄሪያ ኤምባሲ ይላል በበሩ በኩል ነበር ያለፍኩት። በፓርኩ በር መግቢያ ጋር ጎን ለጎን ናይጄሪያ ኤምባሲ ነው ያለው። መጀመሪያ ነው እዚህ ጋር የኮሪያን ባንዲራ ሳይ ኮሪያ ኤምባሲ ነበር የመሰለኝ፣ በስህተት ነው። አይም ሶሪ ስለዚህ እንቀጥላለን። ገና እየተሰራ ያለው ፓርክ ያ መንገድ ማለት እዛ ጋር የምታዩት ከጊዮርጊስ በኩል ስትመጡ ወደ አፍንጮ በር የሚያመጣው መንገድ ነው፣ እዛ ጋ የምታዩት ማለት ነው። ከጊዮርጊስ በኩል ወደዚህ ወደ አፍንጮ በር ስትመጡ፣ ወይም ደግሞ አንድ ትልቅ ምልክት የአፍንጮ በር ይኸው፣ እዚ ጋር ምን አልላችሁ፣ አፍንጮ በር መስጊድ ትልቁ ፍሉ ከሚታየው ማለት ነው። አፍንጮ በር መስጊድ ይኸውላችሁ፣ ግድን ግዱ ግድግዱ የአፍንጮ በር መስጊድ ያውላችሁ። በሚገርም ሁኔታ ነው ግን ይሄ አካባቢ የተቀየረው። በሚገርም ሁኔታ እንደምታዩት እየተሰራ ነው ያለው አካባቢ ሙሉ ለሙሉ ተሰርቶ አልተጠናቀቀም። ሙሉ ለሙሉ ተሰርቶ አልተጠናቀቀም። ተሰርቶ ሲያልቅና ሲጠናቀቅ በጣም የሚገርም ቦታ እንደሚሆን እርግጠኛ ነው። ምክንያቱም ይዘውት ያሉት አሰራር አያያዝ እጅግ በጣም ገራሚ ነው። ትንሽ ለካሜራ ስላልተመቸኝ ቦታው አቀበት ቁልቁለት ስለሚበዛው እንደምታዩት እየዞርኩ ለማሳየት ትንሽ አስቸግሮኛል። እዛ ጋም እንደምታዩት ድልድይ ነገር እየተሰራ ነው ማለት ከዋናው ድልድይ በተጨማሪ የመዝናኛ ቦታው ላይ ማለት ነው። እና የተለያዩ የመዝናኛ ነገሮች እየተሰሩ ነው። እዛ ጋር ወንዝ አለ ወንዝ አለ እዚህ ድልዩ ላይ ትልቅ ወንዝ አለ። በወንዙ ዳርቻ የሚገርም ነገር ነው እየተሰራ ያለው። እንደዚህ አይነት ነገሮች ምናምን። እና ውዶቼ ብራዘርስ ኤንድ ሲስተርስ ላይክ ምናምን አድርጉ ወዬ ወዬ እያላችሁ ከኔ ጋር ሆኑ ላሻት በሉኝ፣ እና ኮመንት ምናምን እያደረጋችሁ አበረታቱኝ። አስተያየታችሁን እቀበላለሁ እና እንተጋገዝ እላችኋለሁ። እናንተ በላይክ እና በኮመንት ሼር ምናምን በማድረግ አበረታቱኝ። እንደዚህ አይነት ቦታዎችን የዞርኩ መረጃ ሰጣችኋለሁ። አዝናኝ ቦታዎችን ልጠቁማችኋለሁ ማለት ነው። እና ላንድስኬፑ በጣም ደስ የሚል ቦታ ነው። ለየት የሚያደርገው የዚህ ቦታ ባለፈው ቡልቡላ ፓርክን አሳይቻችሁ ነበር። ዛሬ አፍንጮ በር ከሚገኘው ፓርክ ነው ይሄ እና ላንድስኬፑ ይሄ ትንሽ እንደ ተራራማ አይነት የሚመስል ቦታ ስለሆነ ደስ ይላል። ምርጥ ነው እና ወዳችኋለሁ። አመሰግናለሁ።